በአካውንታችሁ 15500 ብርና በሀያ 20 ዶሮዎችን እርባታ መጀመር ለምትፈልጉ ይሄ ለእናንተ ጥሩ መረጃ ነው። በግቢያችሁ ወይም ደግሞ ባላችሁበት ቦታ ላይ የዶሮ እርባታን ስራ በትንሹ ለመማር ወይም ደግሞ በትንሹ ለመስራት አቅም የሌላችሁም ልትሆን ትችላላችሁ። እንዲሁም ደግሞ በትንሽ መጀመር ለምትፈልጉ ለሁላችሁም ይሄ መረጃ ለእናንተ በጣም አስፈላጊ ነው። ዛሬ የምንመለከተው ሀያ ዶሮዎችን በምን ያክል ካፒታል ወይም ደግሞ ምን ያክል ገንዘብ ይፈጅብናል ፍጆታዎች ውስጥ ምን ምንድናቸው? የሚሉትን እንገልጽላችኋለሁ። እንዲሁም ደግሞ በወር ምን ያክል የተጣራ ትርፍ አለው አመታዊስ እንዲሁም ደግሞ ዶሮዎቹ ጠቅላላ ጨርሰው ሲወጡ ምን ያክል ገንዘብ እጃችን ላይ የተጣራ ይገባል የሚለውን ሙሉ መረጃ የማደርሳችሁ ነው የሚሆነው ዛሬ። ጥሩ መረጃ ነው ለእናንተ በተለይ አነስተኛ እርባታን የምትፈልጉ ወይም ደግሞ ተንቀሳቀሳችሁ መስራት ለማትፈልጉ በቤታችሁ፣ በግቢያችሁ በአነስተኛ ቁጥር መስራት ለምትፈልጉ ዶሮ አርቢዎች እጅግ በጣም ወሳኝ የሚባል መረጃ ነው። ዛሬ እንግዲህ የማናያቸው ነገሮች የሉም። ሁሉንም በተለይ በዶሮ እርባታ ላይ በነዚህ በሀያዎቹ ዶሮች ላይ የሚያስፈልጉና የማያስፈልጉ ወጪዎች አሉ። ሀያ ዶሮ መስራታችሁ ልክ እንደ ዘመናዊ እርባታ ወይም ደግሞ ቁጥሩን ከፍ አድርገው እንደሚሰሩ ዶሮ አርቢዎች እናንተ ብዙ ወጪ አይጠበቅባችሁም። ያንን ወጪ ግን የምታወጡ ከሆነ ሙሉ በሙሉ ስራው ኪሳራ በኪሳራ ይሆናል ማለት ነው። ስለዚህ እነዛንም የማያስፈልጉ ወጪዎች ብዬ ዘረዘርኳቸውንም እንድታዳምጡ በአክብሮት ጋብዛለሁ። ከዚህ በተጨማሪ ታዲያ ይሄን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ትርፉን መጨረሻ ላይ እነግራችኋለሁ። እንዲሁም ደግሞ ምን ያክል ዓመታዊ ላይ ወይም ደግሞ ዶሮዎቹን ምርት ጨርሰው ዓመቱ ሲያልቅ ምን ያክል ገንዘብ ልታገኙ እንደምትችሉ ከነዚህ ዶሮዎች እነግራችኋለሁ። አብራችን ቆዩ። ሀያ ዶሮዎችን እንግዲህ ማርባት የሚፈልግ ሰው ምን ምን ከሱ ይጠበቃል የሚለው ልንገራችሁ። በዚህ በዛሬው ርዕስ ላይ የእንቁላል ዋጋን እንመለከታለን። እንዲሁም ደግሞ የሀያ ዶሮዎችን ጠቅላላ ትርፍ በወራዊም በአመታዊ የምንመለከታለን እንዲሁም ደግሞ ሀያ ዶሮችን ለመጀመር መነሻ ምን ያክል ገንዘብ ያስፈልገናል ወይም ደግሞ እነዚህ ሀያ ዶሮች እንቁላል ጣይ እስኪሆኑ ወይም ደግሞ እንቁላል መጣል እስኪጀምሩ ምን ያክል ወጪ ከእኛ እንደሚጠበቅ ሙሉ መረጃው ወደ እናንተ የማካፍል ነው የሚሆነው። ታዲያ ሀያ ዶሮዎችን ለማርባት የሚፈልግ ሰው ምን ምን ከሱ ይጠበቃል የሚሉትን እንመልከት። የመጀመሪያው ግቢ ውስጥ ሁለት በሶስት የሆነች ቦታ ማዘጋጀት ይኖርበታል። ዶሮቹ እዛው ነው የሚውሉት፣ እዛው ነው የሚያድሩት። አንድ ቦታ ወጥ የሆነ ቦታ ያስፈልገዋል ማለት ነው። ከዚህ በተጨማሪ ታዲያ እነዚህ ሀያ ዶሮች በአጠቃላይ ከ18 እስከ 20 እንቁላል በቀን ይገኛል ከነዚህ ከ20ዎቹ ዶሮች ማለት ነው። በአማካኝ አብዛኛውን ጊዜ ቁጥራቸው ባነሰ ቁጥር የፕሮዳክቲቪቲ መጠናቸው በጣም ከፍተኛ ነው የሚሆነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችሁ በጣም ጥሩ አያያዝና እንክብካቤ ካገኙ ሀያ እንቁላል ከሀያ ዶሮች ምንም አይነት ዶሮች ካልሞተባችሁ ከሀያዎቹ ሀያዎቹን በመጣል የሚታወቁ ናቸው። ለምሳሌ ከመቶ ዶሮች በታች የሚሰራ ዶሮ አርቢ መቶ ፐርሰንት ፕሮዳክሽን ይመዘገባል። ነገር ግን ከመቶ ዶሮች በላይ ደግሞ እያስገባችሁ ሄዳችሁ ቁጥር አንዳንድ ጊዜ ጄኔቲካ የተመቱ ዶሮች ወይም ደግሞ ጄኔቲካ የተዳከሙ ዶሮችን ታገኛላችሁ አንዳንድ ዶሮዎች በዛው መጠን ይኖራሉ። እነዛ ነዛ ቁጥሮች ግን በተወሰነ መልኩ የማይጥሩ ዶሮዎችን ይፈጥሩብናል፣ ወይም ደግሞ መቶ ፐርሰንት ፕሮዳክሽን እንዳናገኝ የሚያደርጉ ነገሮች ናቸው ማለት ነው። ስለዚህ ከ18 እንቁላል እስከ 20 እንቁላል እኔ እንደውም ሂሳቡን የሰራሁላችሁ በጣም በዝቅተኛው በ18 እንቁላል ነው። ነገር ግን የእናንተ ጉብዝና እዚህ ጋር ወሳኝነት አለው ማለት ነው። ከ18 እንቁላል እስከ ሀያ እንቁላል ድረስ ባለው በቀን የእንቁላል ምርት የምታገኙበት ነው የሚሆነው። ከዚህ በተጨማሪ ታዲያ በቀን እነዚህ ሀያ ዶሮዎች እንቁላል ምርት ከጀመሩ በኋላ 2.4 ኪሎ ብቻ ነው ከእናንተ የሚፈልጉት የተመጣጠነ የእንቁላል ጣይ መኖ ወይም ደግሞ ደረጃውን የጠበቀ መኖ 2.4 ኪሎ በቀን የመኖ ፍጆታ አላቸው። በአጠቃላይ ግን እነዚህ ዶሮዎች በወር እስከ 72 ኪሎ ድረስ መኖ ፍጆታ አለባቸው። 72 ኪሎ ድረስ የመኖ ፍጆታ አለባቸው። ይሄ ማለት ዶሮዎቹ እንቁላል ከጀመሩ በኋላ የሚመገቡት የመኖ መጠን ይሆናል ማለት ነው። ከዚህ በተጨማሪ ሌላ የምናያቸው የሚገቡ ነገሮች ምንድን ናቸው? ወጪ ለምሳሌ ይሄ 72 ኪሎን ካወጣችሁ በኋላ ምን ያክል ከመገባችሁ በኋላ ምን ያክል ወጪ ሊኖርባችሁ ይችላል የሚለውን ስንመለከት እስከ 3528 ብር የመኖ ፍጆታ ወጪ ያለባችሁ። ከዚህ በመቀጠል እንግዲህ አሁን እንቁላል እየተሸጠ ያለበት ዋጋ ከ12 ብር እስከ 13 ብር እየተሸጠ ነው የሚገኘው። በአጠቃላይ በወር እስከ 540 እንቁላል ጠቅላላ ምርት ይኖራችኋል። ጠቅላላ ምርት ማለት ነው ከነዚህ ከ20 ዶሮዎች ማለት ነው። እንዳልኳችሁ ግን በጣም በዝቅተኛው በ18 እንቁላል ያስኩላችሁ። በ20 እንቁላል 19 እንቁላል በአቨሬጅ ብትይዙ ከዚህ የበለጠ ነው የሚሆነው። ስለዚህ 540 እንቁላሎችን የምታገኙ ከሆነ እኔም አሁንም ሂሳቡ በዝቅተኛ ይላችሁ በ12 ብር ሳብ ይላችኋለሁኝ። 6480 ብር ጠቅላላ ሽያጭ ይኖራችኋል። አጠቃላይ ግን ወጪውን ስናቀናንሰው ስ 480 ብር ጠቅላላ ሽያጭ ነበረ። ወጫችን ደግሞ 3528 ብር ወጪ ይኖረናል። አጠቃላይ 2952 ብር እጃችን ላይ የሚደርስ ነው። ከዚህ ላይ 600 ብር ተቀናሽ የምናደርገው ልዩ ልዩ ወጪዎችና የቫይታሚን ወጪ 600 ብር ተቀናሽ ስናደርግ በአጠቃላይ ከነዚህ ዶሮዎች የተጣራ እጃችን ላይ የሚደርስ ገንዘብ የምናገኘው 2352 ብር ጠቅላላ ገቢ እናገኛለን ወይ የተጣራ ገንዘብ እናገኛለን ማለት ነው። ወራዊ ገቢ ነው። እጅግ በጣም አነስተኛ ነው ትርፉ። ነገር ግን ደግሞ ይህን ስራ ስራነቱን ለማወቅ ወይም ደግሞ ምን ያክል ከኔ ጋር ይሄዳል ይህ ስራ የሚለውን ነገር ለማወቅ ወደፊት አምስት መቶም አንድ ሺም ሁለት ሺም ማርጋችሁ ለማስገባት በር ከፋች የሚባል ወይም ደግሞ እንደ መነሻ የምትጠቀሙበት ነው። የዶሮን ስራ ምን አይነት ነው? ምንድን ነው አስቸጋሪነቱ የሚለውን የምትለዩበት ነው። ታዲያ እነዚህን ዶሮዎች ለተከታታይ ሲዝናቸው የፌዝ ዋን እና ፌዝ ቱ ሲዝናቸው ወይም ደግሞ ሌንግ ሳይክላቸውን እስኪጨርሱ ድረስ ባለው እጃችሁ ላይ የሚቆዩ ከሆነ አጠቃላይ በ18 ወር 42336 ብር ገቢ ታገኛላችሁ። 42336 ብር ጠቅላላ ገቢ ታገኛላችሁ። ወደ ቀጣዩ ደግሞ የማልፈላችሁ ወይም ደግሞ ቀጣይ የምገልጽላችሁ ጉዳይ ምንድው እነዚህ ሀያ ዶሮዎች አሁን ደግሞ ጠቅላላ ትርፉን ነው መጀመሪያ ያየነው። ነገር ግን እነዚህ ዶሮዎች ደግሞ ለምርት ለማብቃት ምን ምን ጉዳዮች ከእኛ ይጠበቃሉ ምን ምን ጉዳዮች ከኛ ይጠበቃሉ? ምን ምን ያስፈልገናል? ወጪ ዝርዝሮች ውስጥ ምን ያክል ናቸው? እፎይታ የማይሰጡ ወጪዎች አሉ፣ እፎይታ የሚሰጡ ወጪዎች አሉ። መሰረታዊ የምንላቸው ዶሮቹ ከመግባታቸው በፊት መዘጋጀት ያለባቸው አሉ፣ እንዲሁም ደግሞ ዶሮቹ ከገቡ በኋላ ቀስ በቀስ የምታወጧቸው ወጪዎች አሉ። እነዚህ ወጪዎች ምን ምንድን ናቸው የሚሉትን ወደ እናንተ አደርሳለሁ። ይሄን ቻናል ብዙዎቻችሁ ሰብስክራይብ አላረጋችሁም እየወጣችሁ ነው እየገባችሁ። እነዚህን የመሳሰሉ ጠቃሚ የሚባሉ መረጃዎች ሲለቀቁ በቀላሉ ኖቲፊኬሽን እንዲገባላችሁ፣ መልእክት እንዲገባላችሁ ስለሚያስችል የደውል ምልክቱን መጫናችሁ እንዳትረሱ። እንዲሁም ደግሞ በቀጣይ እንዲሰራላችሁ የምትፈልጓቸውን ቁጥሮች እዚህ ኮመንት ሴክሽን ላይ ያስቀምጡልኝ። እሱም በማየት እንግዲህ ብዙ ላይክ ያገኘውን ደግሞ በቀጣይ በምን ያክል ዶሮች መጀመር እንደምትፈልጉ አይቼ ሙሉ መረጃው ወደ እናንተ የማደርስ ነው የሚሆነው፣ ማለት ነው ልክ ዛሬ በሠራነው አይነት መንገድ ማለት ነው። ከዚህ በተጨማሪ ታዲያ ስለዚህ ስለ ፋይናንሻል ጉዳዮች ብቻ ሳይሆን የዶሮ እርባታ አያያዘስ ምን ይመስላል፣ በአነስተኛ መልኩ ዶሮችን እንዴት ባለ መልኩ መያዝ ይቻላል የሚሉትን ጉዳዮች ወደ እናንተ ማቅረብ ነው የሚሆነው። ይህንን ቻናል ሰብስክራይብ አላረጋችሁና ቤተሰብ ያሉ ናችሁ ካላችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። የሚጠቅም የሚጠቅም የሚጠቅም ቻናል ነው። በተለይ በዚህ ስራ ላይ መሰማራት ለምትፈልጉ ለሁላችሁ በቂ የሆነ ኢንፎርሜሽን ይህንን ኢንፎርሜሽን አይታችሁ የራሳችሁን ቢዝነስ መጀመር እንደምትችሉ በብዙዎች ያረጋገጥኩበት ነውና፣ ብዙዎች ይህንን መረጃ እየወሰዱ እየተጠቀሙበት ነው ያሉት። እናንተም ደግሞ ይህንን ቪዲዮዎችን አይቶ ከመውጣት በዘለለ ግን ሰብስክራይብ ብታደርጉና አብሮነታችሁን ብታሳዩን በጣም ደስ ይለናል። ለእኛም ማበረታታ ነው። ከዚህ በመቀጠል እንግዲህ ለብዙዎችም ሼር እንድታደረጉ ጋብዛለሁ። ለወዳጅ ዘመዶቻችሁ ይህንን መረጃ የሚፈልጉ ወይም ደግሞ ይህንን መረጃ ፈልገው ላጡት ሼር ብታደረጉላቸው ደግሞ በጣም ጥሩ ይሆናል ማለት ነው። ታዲያ ዛሬ እንግዲህ ሙሉ ወጪውን ደግሞ እንመልከት ለእነዚህ ለሃያዎቹ ሙሉ ወጪውን ነው የምንመለከተው። የመጀመሪያ የዶሮዎች ግዢ ነው 410 ብር በዶሮ 20 ዶሮዎችን 820 ብር ሂሳብ ወይም ደግሞ 820 ብር ወጪ ታደርጋላችሁ። እንዲሁም ደግሞ የሁለት ወር እንክብካቤ ደግሞ ምን ይመስላል የሚለውን እንመልከት። እነዚህ ዶሮዎች በ410 ብር የምትገዛቸው የሶስት ወር ዶሮዎችን ነው። የሁለት ወር ዶሮቻችሁ ወደ ፕሮዳክሽን ለመግባት ወይም ደግሞ ወደ ይሄ ሴክሹዋል ማቾሪቲ ኤጅ ላይ እስኪደርሱ ድረስ ባለው ዛ ሌቪ ላይ እስኪደርሱ ድረስ ባለው ሁለት ወር ይፈጅባቸዋል። ስለዚህ የዚህን የሁለት ወር አጠቃላይ ወጪውን ነው የምንመለከተው። አጠቃላይ የመኖ ሁኔታ ስንመለከት በአጠቃላይ እነዚህ ሀያዎቹ ዶሮች ለሁለት ወር 4704 ብር ወጪ ይኖርባቸዋል። አጠቃላይ ፍጆታቸው ማለት ነው። ከዚህ በመቀጠል እንግዲህ ቫይታሚን 500 ብር ወጪ ይኖርባቸዋል። የክትባት መቶ ብር፣ የጉዝጓዝ 90 ብር፣ የመመገቢያ 700 ብር፣ የመጠጫ 700 ብር እና የመድሃኒት 500 ብር ጠቅላላ ወጪ ያለባቸው። እዚህ ጋር ጥንቃቄ ማድረግ ያለባችሁ ሁላችሁም እንድትገነዘቡልኝ የምፈልገው አንድ ጉዳይ አለ እነዚህን ሀያ ዶሮዎች እንደ መነሻ አድርጋችሁ ወደዚህ ስራ ዘርፍ ስትገቡ ብዙዎቻችሁ ስራውን መጀመራችሁን ብቻ ነው የምታዩት። ነገር ግን ያልተገቡ የምንላቸው ደግሞ ወጪዎች አሉ። እነዚህ በተለይ መግቢያ ላይ እንዳነሳውላችሁ ብዙ ቁጥር እንዳስገባ ዶሮ አርቢ አድርጋችሁ መስራት አትችሉም። በአነስተኛ በልካችሁ ባስገባችሁት የዶሮዎች ልክ ብቻ ነው መስራት የሚቻላሉ። ካልሆነ ግን ስራው እዚህ ጋር ያስቀመጥናቸው ነገሮች፣ መረጃዎች ሙሉ በሙሉ የተፋለሱ ይሆናሉ። ለምሳሌ በምን በምንድን ነው የተፋለሱ የሚሆኑት? የሰራተኛ ደሞዝ የምትከፍሉ ከሆነ አንድም ሁለትም ሶስትም ሰራተኛ የቀጠራችሁ ከሆነ አንድ ሺህ ብር ልከፍሉ ትችላላችሁ አምስት መቶ ልከፍሉ ትችላላችሁ አራት ሺ አምስት ሺ ልከፍሉ ትችላላችሁ ያ ፈጽመው እዚህ ላይ የሚመከር አይደለም የሚቻልም አይደለም ያ ዶሮ አርቢው ይህንን መስራት የሚፈልገው አንደኛ ይህንን መረጃ ያቀረብንላችሁ ስራ ፈታችሁ ቤት ያላችሁ ካላችሁ ወይም ደግሞ ጎን ለጎን እዛው ግቢ ውስጥ ሊሰራ የሚችል ሌላ ተጓዳኝ ስራ ካላችሁ ጎን ለጎን እነዚህ ጊዜ የማይጠይቁ የዶሮ ብዛት ስለሆነ ሙሉ በሙሉ መቆጣጠር መንከባከብ ትችላላችሁ። ስለዚህ እነዚህን ከግምት ውስጥ እንደታስገቡ። ስለዚህ የሰራተኛ ደሞዝን መክፈል ሰራተኛ መቅጠር ለዚህ አሁን ላስቀመጥ ነው የዶሮ ብዛት ተስማሚ አይደለም አይቻልም ብሎ መውሰድ ይቻላል ማለት ነው። ከዚህ በተጨማሪ ታዲያ የቤክ ኪራይን በተመለከተ ነው። ቅድም እንዳልኳቸው ሁለት በሶስት በሆነ ቦታ አዘጋጆ ወይም ደግሞ ስድስት ካሬ አካባቢ የሚሆን ቦታ አዘጋጆ ብያችሁ ነበረ። ያቺን ስድስት ካሬ እንግዲህ ለስድስት ካሬ አሁን ኪራይም ያለ አይመስለኝም። ነገር ግን ደግሞ ይህንን ምናልባት ትልቅ ቦታን ተከራይታችሁ ይህን እነዚህን ዶሮዎች ብቻ የምታስገቡ ግለሰቦችን ከዚህ ቀደም ገጥመውን ያውቃሉና በግቢያችሁ እየኖራችሁ ባላችሁ በግቢ የምታዘጋጁት ቦታ ነው ይህ ስድስት ካሬ ቦታ ወይም ሁለት በሶስት በሆነች ቦታ ማለት ነው እዛው ማድሪያቸው እዛው መዋያቸው አድርጋቸው የሚሰሩበት ነው ማለት ስለዚህ ጥንቃቄ ማድረግ ያለባቸው ጉዳይ ምንድን ነው አሁንም ለቤት ኪራይ ወጪ አነስተኛም ቢሆን በጣም በመጠን አነስተኛ መቶ ብርም ሁለት መቶ ብርም ኪራይ ቢኖረው ያ እዚህ ላይ የሚቻል አይደለም የሚያዋጣም አይደለም ማለት ነው ከዶሮቹ ብዛት ማነስ ጋር ተያይዙ ሌላው የውሃና መብራት ነው እነዚህ ዶሮዎች በጣም እጅግ በጣም አነስተኛ የሚባል ውሃ አጠቃቀም ነው ያላቸው። ኦልሞስት ከአራት እና አምስት ሊትር በላይ አይጠቀመው በቀን በጣም ከፍተኛ ከተባለ ማለት ነው። ከፍተኛ ከተባለ አምስት ሊትር። ስለዚህ ለአምስት ሊትር በቀን ይጠቀማሉ እነዚህ ዶሮዎች። እንግዲህ በወር ምን ያክል ሊትር ይጠቀማሉ የሚለው ያ ማለት ከሁለትና ከሶስት ጄሪካን ያለፈ አይደለም። ስለዚህ ለእነዚህ ዶሮዎች አንደኛ ለሁለትና ለሶስት ጄሪካን ሂሳብ ማውጣትም በጣም አስቸጋሪ ነው የሚሆነው። ነገር ግን ይህን ውሃ እንኳን ከሌላ ቦታ ቀዳም ብለን ብናስብ በአጠቃላይ ግን ከስልሳና ከሰባ ብር በላይ ወጪ አታደረጉም ማለት ነው። ይህም እሱም በጣም ከፍተኛ ሆኖ፣ ስለዚህ የውሃና የመብራት ሂሳብ እዚህ ጋር አልተጠቃለለም፣ መግባትም የለበትም። ከዚህ በተጨማሪ የመብራት ነው አሁንም ምናልባት በአምፖል ሂሳብ ብናደርገው ለምሳሌ ከምሽት አንድ ሰዓት እስከ ከምሽት አራት ሰዓት ብቻ ለምናበራት ወይም ለተከታታይ አራት ሰዓት ብቻ የምናበራት ወይም ደግሞ ይሄ አርቲፊሻል ላይት የምንጠቀምበት ዴይ ላይት የምንለው ወይም ደግሞ ናቹራል ላይት የምንለው ከጠዋት 12 ሰዓት እስከ ምሽት አንድ ሰዓት ድረስ ባለው ወይም ደግሞ ከ12 ሰዓት እስከ 12 ሰዓት ድረስ ባለው ናቹራል ላይቱን ትጠቀማላችሁ። ነገር ግን አርቴፊሻል ላይቱን ለመጠቀም ደግሞ ከምሽት አንድ ሰዓት እስከ እስከምሽት አራት ሰዓት ተጠቀሙበታላቸው የአርቴፊሻል ላይቱን። ስለዚህ ለዚህ ለአርቴፊሻል ላይቱ ወይም ለተከታታይ አራት ሰዓት የምታወጡ ውጦች እጅ ጋር ያነሰ ነው በአምፖል እንኳን። ስለዚህ እነዚህ ያልተገቡ ወጪዎችን በሚገባ መቀነስ አስፈላጊ ይሆናል ማለት ነው። ሌላው የ አጠቃላይ ወጪዎችን ደግሞ እንመልከት። እዚህ ጋር እነዚህ ዶሮዎች ለመጀመር ወይም ደግሞ እነዚህ ዶሮች ሙሉ በሙሉ እንክብካቤ ያደርጋችሁላቸው አጠቃላይ ዶሮቻችሁ ወደ ምርት እስኪገቡላችሁ ድረስ ባለው ምን ያክል ፍጆት አለባቸው የሚለውን ስንመለከት 15,494 ብር መነሻ ካፒታል ያስፈልጋችኋል። ከዚህ ውጪ ምንም አይነት ወጪ አታወጡ። ይሄ በልካቸው የተቀመጠላቸው ነው። ስህተት የምፈጽሙ ከሆነ የአያያዝ ጉለት የሚኖር ከሆነ ዶሮቻችሁ ከዚህም በላይ ወጪ ሊፈልጉ ይችላሉ። ነገር ግን ጉብዝና ካለና እውቀቱ ገብቷችሁ ከነበረ ወይም ደግሞ ይሄ የዩቱብ ቻናል ራሱ በቂያችሁ ነው እነዚህን ዶሮች ለመያዝ ስለዚህ በዚህ ባስቀመጥኩት መነሻ ካፒታል ተነስታችሁ ወጪውን አንዳንድ ሁኔታዎችን ተጠቅማችሁ ቤት ውስጥ ምናልባት ክሬቲቪቲ ካለ ያንን ተጠቅማችሁ መመገቢያ መጠጫዎችን ወጪ መቀነስ ትችላላችሁ እንዲሁም ደግሞ ቤት ውስጥ በሚዘጋጁ በተለያዩ አረንጓዴ ቅጠላ ቅጠሎችን ወይም ደግሞ የተለያዩ ህርባሎችን ተጠቅማችሁ ዶሮቻችሁን የበሽታ መከላከል አቅማቸው ማሳደግ ይቻላል እንዲሁም ደግሞ እንደ ቫይታሚን ምንጭነትን ቤት ውስጥ ከምትጠቀሙባቸው ከእናንተ ተጠቅማችሁ የተረፋችሁ ነገሮች መልሳችሁ ለዶሮች በመዋል ያንን መልሶ መጠቀም ይቻላል

ጥንቃቄ መደረግ ያለበት ምንድን ነው? ከዚህ ውጪ በተለይ በማወቅ ወይም ደግሞ መረጃው ኖሯችሁ ስራውን የምሰሩ ከሆነ ከዚህ ካስቀመጥኩት መነሻ ካፒታል ውጪ ሂሳብ አታወጡ ማለት ነው። ከዚህ በላይ የሚሆን ከሆነ ይህንን ወጪ የመመለስ እንትናችሁ በጣም ዝቅተኛ ነው የሚሆነው እድላችሁ። ስለዚህ በመጠኑ በልኩ ባላችሁ ዶሮች ልክ የተሰራ ስለሆነ ይህንን መጠቀም ያስፈልጋል። በቀጣይ ምን ያክል ዶሮችን ልሰራላችሁ እንደምትፈልጉ ኮመንት ላይ ጻፉልኝ እና ብዙ ላይክ ያገኘውን ወይም የብዙዎች ሀሳብ የሆነው የብዙዎች ጥያቄ የሆነውን ወደ እናንተ ማቀርብ ነው የሚሆኑ። ስለተከታተላችሁ እጅጉን አመሰግናለሁ። የእኛ ምርትና አገልግሎት ለማግኘት ለምትፈልጉ ለሁላችሁ አድራሻችን ዱከም ብሉ ናይል ሕንጻ ሁለተኛ ፎቅ ላይ እንገኛለን። የተለያዩ መረጃዎችን፣ ማማከሮችን፣ ማደራጀት፣ ማቋቋሞችን፣ ማስተዳደሮችን ስራ የምትፈልጉ ከሆነ ወይም ደግሞ ፉል ፓኬጅ የዶሮ እርባታዎችን ፓኬጅ ከቤት ኪራይ ጀምሮ የምትፈልጉ ካላችሁ የዶሮዎችን ግብአት ከ12፣ 13 በላይ ግብአቶችን አዘጋጅተናል፣ ለጀማሪ ዶሮ አርቢ እነዚያን ግብአቶች የምትፈልጉ ካላችሁ አድራሻችን ዱከም ብሉናይል ሕንፃ ነው። ሁለተኛ ፎቅ ላይ መታችሁ ድርጅታችንን ማናገር ማማከር ትችላላችሁ። ስለ ስራችሁ ያላችሁን ሀሳብ ጥያቄዎችም ካላችሁ ጥሩ ማብራሪያ የምታገኙበት ይሆናል ማለት ነው። ለተከታታይ ተከታታይ ሶስት ቀን ስልጠናዎችን አዘጋጅተናል። እንዲሁም ደግሞ ቪአይፒ ስልጠናዎችንም አዘጋጅተናል። እነዚህ ሁሉ ግብአቶች የምታገኙበት በአንድ ቦታ ነው ማለት ነው። ይህም ደግሞ ዱከም መምጣት ይኖርባቸዋል። በስልክ መረጃዎችን መጠየቅ የምትፈልጉ በ0954 1324 እየደወላችሁ እንዲሁም ደግሞ በ0969 5832 ላይ እየደወላችሁ አገልግሎታችንን መጠየቅ ይቻላል። እንዲሁም የተለያዩ ምርትና አገልግሎታችን ለማግኘት ለማዘዝ እነዚህን ስልኮች መጠቀም ትችላላችሁ። ስለአዳመጣችሁን እጅግን አመሰግናለሁ። በቀጣይ እስክንገናኝ ሰላም